እውነተኛ ፍቅር ከሆነ ምንም ይግባ ምን አትለያይም። እንደውም ያንን ነገር እንደ እንዴት ነው በጣም ስትሮንግ ያደርጋል። እንደውም የመጣው ነገር ሊያለያይ የመጣው ነገር የበለጠ ያፋቅራል። እንደዛ አይነት ሰው አጋጥሞ ያቀም የሆነ ሊያጋጫቸው የመጣውን ነገር ወደ ፍቅር ይቀይሩታል። እና ያቺን ማለፍ መቻል ነው ለኔ ፍቅር እንጂ እንጂ ቅርታ እቺ ልታጣላ የመጣችውን ሪዝን ሰበብ አድርጎ ብሬክ አፕ ጋር መድረስ ለዲ ፍቅር አይደለም። ስለዚህ ፋይት የማያረግልህ ሰው ምን ያረግልሃል? ነው የኔ ሀሳብ እና ነገ ከነገ የሆነ ነገር በምን እርግጠኛ ነኝ ጊዜ ቃል ነገ ላይ ሲፈጠር አሁንም ለሜት በቃ እግርና እግርም ይጋጫል። አለቀ በቃ ይሄ ነው። ስለዚህ ነገ ስለሚፈጠር ነው። እኔ ደግሞ ነገ ሰው አሁን ነው። እንደዛ አይደለም ሩታ፣ ለምንድነው ነገሮች እንዳልሆነም ታንት ምት አይ፣ አይደለም አንተ፣ ያንተ አነጋገር እኮ ነው። ዛሬ ላይ እኮ ነው ያስፈልግሻለሁ፣ አይደለ? አስፈልግሻለሁ እኮ በማስፈልግሳ፣ በምታስፈልገኝ ሰዓት አልተገኘህማ፣ አልተገኘህም እኮ የለህም ነበር እኮ አልነበርክም እኮ ሩታ። አሁንም ያብሬሻለሁት እኔ ነኝ። ታኔ ወጭ እሷ ማግኘት እኔ መስማት ነው። ሁሉም ነገር እየተጠቀናበረ ነው። አንቺ ጋር እየደረሰሽ ያለው ወሬ ተባስቶ ነው እየደረሰሽ ያለው። ማየው ነው ቡታጀራ የሄደው አብርሃም ከነጻነት ጋር ነው አሉሽ። ግን ደግሞ ከእሷ ጋር እንዳልሄድኩኝ በደምብ አውቀሻል። ታርለ አብረንም ነው አብሮ ነው ይባ አብሮ ነው ትረዳዋለህ፣ አንደርስታንድ ታደርገዋለህ። ግን አብሮ መውጣት እና አብሮ መግባት አንድ አይነት አይደለም። መነጋገር ያስፈልጋል። ቤት ውስጥ ተዘጋግቶ መኖር አንድ አይነት አብሮ መኖር አይደለም። ሶሉሽኖችን እንፍጣር። እየታያልኩኝ አንተ ኖ በቃ እንደዚህ ነው እንብላም ብለህ መውጣት አብሮ መሆን አይደለም። አያችሁት አይደል? እኛ ቀድመን የምንናገረው በተለይ በባልና ሚስት መሀል አትግቡ በጣም በጣም በጣም በጣም በጣም መሆን የሌለበት ትልቅ ስህተት ባልና ሚስት ማለት መግባት ነው የምንለው እኛ። ብለዚህ ነበር ማለት ነው፣ ብዙዎች ሊረዱት ያልቻሉት ማለት ነው። ፋይናሊ የተፈጠረውን ነገር ዲያሎግ የሚያደርጉትን ነገር ይኸው። ሩታም ከእጇ ላይ ከጣቷ ላይ ሪንጉን አላወጣችውም። ኦልሞስት ፍላጎቱ እንዳለ ነው። አሁን እኛ ያልገባንና ያልተረዳነው ነገር ማለት ነው፣ ፍላጎቱ እንዳለ ነው። ተገናኝቶ ዲያሎግ አድርገዋል እና አስቀድማችሁ መፍረድ እና አስቀድማችሁ መናገር ስህተት ነው የምንለው ለዛ ነው። አብርሃም አጥፍቷል፣ ድብን አድርጎ አጥፏል፣ ትልቅ ስህተቶችን ሰርቷል። ስለዚህ እኔ ኦዲንሲዎቼ ነገሮችን አስቀድማችሁ የመረዳት ብቃት አላችሁ። በጣም የሚደንቀኝ ነገር ከፊት ምን እንደሚመጣ፣ ምን እንደሚፈጠር እናንተ ምትልኩልኝ ነገር በጣም ይገርመኛል። መረጃውን ከማውጣት ሌላ ማለት ነው ነገር ግን ስሜታዊነትም አለ። መፍረድ አስቀድሞ እውነቴን ነው መፍረድ አያስፈልግም፣ መፍረድ አያስፈልግም። በተለይ በሁለቱ መሃል አሁን ኦልሬዲ እኮ ተገናኝተው ዲያሎግ አድርገዋል፣ ተገናኝተው ሀሳብ ተለዋውጠዋል። ስሜታዊነቱ እንዳለ ሆኖ የአብርሃም ተደጋጋሚ ጥፋት ስሜታዊነቱን ወይም ደግሞ ችግሮቹን ቢፈጥርም ግን ማለት ነው አሁንም ዴሊ ለዛ ነገር በቃ ፍላጎት አለ ለመነጋገሩ ላይ አብረን እንመልከተው በጣም የታዘብኩትን ነገር ነው ከሚያወሩት ነገር ውስጥ ስሜታዊነት እንጂ እንቅጭ እንቅጫዋ ነው ሲናገሩ ነበር። በጣም እውነት አላት። እሱ የምትናገርበት ሞቲፍ በጣም እውነት አላት። የእውነት ያለውን ነገር እንስማው። ከዛ በኋላ እያንዳንዱን ነገር እኔም የተሰማኝን ነገር ከእውነታው አንፃር ደግሞ እናስታርቃለን። ሁሉ ነገር መፍረጥ ስላለበት ማለት ነው። አያችሁ አይደለ? ይህች ልጅ መሀል ላይ ችግር ሆና መጣች፣ ነገር ግን የፈለገ ችግር ብትፈጥር ሁለቱ ላይ አሁንም መፈላለግና አብሮ መኖር እንዳለ የሰው ልጆች ሌሎች ሰዎች እየመጡ እነሱ መሀል እየገበሩ መበጥበጥ እንጂ እነዚህ ልጆች አሁንም የፈለገ ነገር እንትን ቢሉ መሀላቸው የማይበጠስ ሰንሰለት እንዳለን የተረዳሁት፣ እማይበጠስ ነገር እኔው እና ያለውን ነገር ደግሞ ፍርዱን ለእናንተ። ንግግራቸው እያንዳንዱ ነገር ስለተፈጠረው ነገር እንጂ መስተካከል ስላለበት እንጂ ፍጹም የተለየ ነገር የለውም። ከሆነ ይደክመኛል። አላስኬደውም። ያንን መንገድ መሄድ አልፈልግም። ፍላጎትሽ ምንድን ነው? ከዚህ በፊት እኔና አንተ እንደዚህ ዓይነት ነገር ሊፈጠር ነው ብዬሽ ስልክ ያኔ የት ነበርክ? ለምንድን ነው እኔም መስማት የሚያውቀትህ ሩታ፣ የሆነ እርምጃ መራመድ ስጀምር ወይም ደሞ የሆነ ነገር ማድረግ እንደምችል ሲገባ ለምንድን ነው ያኔ የምትነቃው? ለምን ማድረግ እንደምችል እየነገርኩ ወይም ደግሞ ይሄ ነገር ትክክል አይደለም ብዬ እየነገርኩ ያኔ የት ነበርክ? አለ ለዚህ ምንሽ ያስፈራራሽም መንከውና ውስጥ ያልተዋጠለ ነገር አንድ ነገር ልንገር፣ የውነት ያንተን ትልቁን ድክመት ልንገር። እንደዚህ አይነት ችግሮች ተደጋጋሚ ጊዜ አንተ ጋር ሲፈጠሩ ባንተ ስም እኔ ጭራሽ ፍላጎት የለኝም። እኔ ጭራሽ እንደዚህ አይነት ነገር ለምን? ለነገሩ ግን እሷ ጋር ከመመካከር እና ከእሷ ጋር መፍትሄ ከመፍጠር ይልቅ ሄደህ ራስህን የምትጋፈጠው ለምንድን ነው? ይሄን የምታደርገው ለምን አትነግራትም? እሷ ያለችው ለምን አይሆንም? ኦልሬዲ እኮ ይህች ልጅ አሁን እኮ እርጉዝ ነች። ሆዷም እያስታወቀ ነው ያለው። አለባበሷ ገና ነኝ አይነት ነገር ቢሆንም ግን ኦልሬዲ እያስተዋወቀ ነው ያለው። የባህሪ ለውጥ፣ የሆርሞን ለውጥ ምናምን ይኖራል። እንደዚህ አይነት ነገሮች ላይ ደግሞ አንተ ነህ ተሪት ማድረግ ያለብህ። እኔ እንደ ተመልካች ሀሳብ ነው ይሄን ነገር ማነሳው። አሁን እንዴ ጥንቃቄ ቀድመ የሚመጣውን ነገር ማሰብ ካለህ ልምድ ራሱ እስከዛሬ ብዙ ችግሮች ይፈጠራሉ አይደለም? ለዛ ነገር ምላሽ የምትሰጥበት መንገድ ፍጹም ስህተት ነው፣ በጣም ፍጹም ስህተት። ስለዚህ ደግሞ ኦዲንስ የሚልህ ነገር ደግሞ ስማ፣ ኦልሬዲ አሁንም ችግሩን ለመፍታት ብለ የምትሄድበት መንገድ ጭራሽ መብካካት ነው የሚሆነው። እስኪ ለምንድን ነው እንትና ነፃነትን ለመርዳት የሄድክበትን መንገድ ለምንድን ነው ሩታ ጋር ስጀምር ወይም ደግሞ የሆነ ነገር ማድረግ እንደምችል ሲገባ ለምንድን ነው ያን የምትነቃው ለምን? ማድረግ እንደምችል እየነገርኩ ወይም ደግሞ ይሄ ነገር ትክክል አይደለም ብዬ እየነገርኩ ያኔ የት ነበርክ? አለ ለዚህ ምላሽ ታዲያ እኮ ይሄ እኮ ቀድሞ እኮ ላጠፋው ነገር እኮ ምላሽ እራሴን ሰላም የማገኘው ቀድሞ ላደረከው ነገር እኮ ይልቁ ስለዚህ ከኔ ጋር ሰላም አይደለሽም ማለት ነው ሲጀመር በፍጹም ሰላም ሊኖረ ላይ ነገር መልሰ ካበለሽ አሾ መልሰ እንደዚህ አይነት ነገር ከሆነ ህይወት መኖራችን ገባሽ አይደለ እንደምትደግሞ ሁሊና የቀድሞው ያውቀዋል። ለዛ ነው የምነግርህ ጥያቄ መልስ ማግኘት እስካልቻልኩኝ ድረስ በጥያቄው ውስጥ መቀጠልም እኔ አንድ ነገር የተሰማኝን እቺ ልጅ መታ ከእነሱ ጋር ትታረቃለች። እቺ ልጅ መታ እነሱን ይቅርታ ትጠይቃለች። ከዚህ በፊት ይሆን ነው ኢንዲንጉም የሆነው። ዳኒም ይቅርታ ይጠይቃል፣ ሜሪም ይቅርታ ትጠይቃለች፣ ጸጌም ይቅርታ ትጠይቃለች። ሜቢ ደሞ ምናልባት ደግሞ ከህይወታቸው ይወጣሉ ብዬ አስቀድሜ ተናግሬ ነበር። ያም ነው የሆነው። አሁንም እንቅጭው ልንገራችሁ፣ ነጽህ መታ ይቅርታ ትጠይቃለች ነገር ግን እሷ ቀድሞኑም ከአብርሃም ፍላጎት እኔ አሁን ሩታ ልትረዳ ያልቻለችውን ነገር ልናገር፣ ቀድሞኑም ከአብርሃም ፍላጎትና ፍቅር ኖሯት ሳይሆን ለዝና ነው እየተጠቀመችበት ያለችው። ልጁ መካሪያት ሆነው የሚሰማን እንዴት እንደሚሰማን አላውቅም። ብቻ ልጅቷ ለዝና እየተጠቀመችበት ነው ኦልሞስት። አሁንም አልተረዳችሁኝም እያለች ታለቅሳለች። ነገር ግን ከሱን ስታገኘው የምትለዋወጠው ዲያሎግ ደግሞ ሌላ ነው። ብትችል ወንድሟን ብትሰማ እሷ ጥሩ ነበር፣ ግን ወንድሟን ማንንም አትሰማ። እዛ ላይ ካያቸው ምንም ያስፈራራታል፣ ምንም ይላታል። ልጅቷ ግን ታዝናለች እንጂ መስሚያ እና አብርሃም ያላወቀው ነገር እሱን ነው አንተ ልትረዳት ይገባል አይደለ? ፍላጎት እንደዛ ነበር ፍላጎት አይደለ? እንተነጋግረናል። ኦኬ፣ እናገኛታለን፣ አንድ ላይ እናገኛታለን ተባብለናል። ግን እሱን ካንስል አድርገ የራስን ሙድ ማራመድ ለምን? ነገ ነገር እንደማይፈጠር በምን እርግጠኛ ነኝ? ምንስ ማረጋገጫ አለኝ? ነገ ደግሞ አንዷ አመታ እየየየ ስትል ሄዳ ሷን ሹሩሩ፣ ከዛ አንቺ የራስሽ ጉዳይ እንደማትለይ በምን እርግጠኛ ነኝ? አንድ ነገር ልንገርህ። ሁልጊዜ ከኔ ሁሉ ነገር ፐርፌክት ልጠብቅ፣ ያችም ገባሽ፣ ስህተቶች ይኖራሉ። እነዚያን ስህተቶች እያረምሽ ነው እንጂ ነገ ከነገ ወዲያ አባት ሳሳት ምን አውቃሉ ይባላል እንዴ? አይባልም። ነገም ልሳሳት ትችላላችሁ። አለቀ። አንድ ዓመት ድፍን አንድ ዓመት ይህ ነገር ተቀጠለ። ላስታውስሽ እንዴ? እኔ ማስታወስ አይጠበቅብኝም። ተመልካቾች፣ እነዚህ ልጆች ላይ እነዚህ ልጆች ላይ፣ ተመልካቾች፣ በእውነት ነው የምላችሁ እጃችሁን አታስገቡ። ሩታ አሁን የምትናገረው ነገር ስሜት አይነት ወይም ደግሞ ከእርግዝና ጋር የሚመጣ ጸባይ ነው። እውነትም አላት በቃ ተደጋጋሚ ጊዜ ነገሮቹን ችላ ችላ እዚህ ውሳኔ ላይ የደረሰችው። ስለዚህ ምናልባት አሁን እሱ ያደረገው ነገር ማለት ቢያስታርቃቸው እና እንትና ቢላቸው ጥሩ ነበር። ነገር ግን መፍትሄ ከሌለው አንድ ነገር ሁልጊዜ እያነሱ ማፍረድ ጥሩ አይደለም። አንደኛ እነዚህ ልጆች እህለዋቸው ነው የማይበጠስ ሰንሰለት አለ ፍቅር የሚባል ነገር። ሁለተኛ ልጅ የሚባል ነገር እየመጣ ነው። በክለውነት ማሰብ ያለበት አብርሃም። ከዛ አልፎ ደግሞ ነገ በማላቸው ለሚፈጣው ፍሬ ከዚህ በኋላ በስነ ስርዓት እሷ ላይ እግሯ ላይ ወድቆ ይቅርታ ጠይቋት። ለነገሩ ራሱ ዝግጁ ማድረግ አለበት። ከአንቺ ጎን እኔ ለሆነው ነገር ሁሉ ይቅርታ እጠይቃለሁ፣ አንቺ ትክክል ነሽ ብሎ ያለችውን ነገር ማድረግ እውነት አላታ። እሷ እዚህ ጋር እየተናገረች ያለችው እያንዳንዷ ነገር ስህተት የለም እውነት አላ። ሁልጊዜ ችግሮች የሚነሱ በሱ በኩል ነው። ያው ሩታም ያለመረዳትና ለነገሩ ደግሞ ስሜታዊነት ሁኔታዎች አሉ እንጂ ሁልጊዜ ችግሮች የሚፈጥሩ በዛ በኩል ነው። ኦዴንሱ ደግሞ ይጨነቃል፣ ከመውደዱ ለእነሱ ካለው ፍቅር ፍቅር የተነሳው ይጨነቃል። እኛ ግሩፕ ላይ ረጅም ጊዜ ርዕስ የሆነው ነበረ፣ አሁንም እንደዛው ነው የሆኑት። ስለዚህ አንዳንድ የመረዳት ችግር አለ፣ ነገሩን የማባበል የማባበል ሁኔታውን ደግሞ እንትን የመጮህ አይነት ነገሮች አሉ እንጂ መፍትሔ እኮ እዛው እኮ መዝጋት ይችላሉ። እዛው እኮ ማቆም ይችላሉ። እሺ በቃ፣ አንቺ የእኔ የመቤቴ ነሽ፣ በቃ የልጄ እናት ነሽ፣ ነገ የምትይው ነገር ለማድረግ ዝግጁ ነኝ ብሎ ለሚስቱ ለምንድን ነው የማትሸነፍ? ለምን ፍጣሪ እያልኩኝ አንተ ኖ በቃ እንደዚህ ነው ምናምን ብለህ መውጣት አብሮ መሆን አይደለም። ሆኖ የማያውቅም በታሪክ አንድ ሰው መግባባት ሲችል አብሮ ከሚኖረው ሰው ጋራ ችግሮችን መፍታት ሲችል ያኔ ነው አብሮ መሆን ያኔ ነው አብሮ መኖር አንደርስታንድ አድርገው በደንብ ካልገባ በደንብ ቆም ብለህ አስብበት ረጅም ታይሞች አሉ አስብበት ያንን ረጅም ታይም ደግሞ ኖሬን ብለህ ሌላ ድጋሚ ሌላ ስታት ልትፈጥር እኮ ነው የራስ እውነት ለመናገር ይችልች በጣም በጣም ነው የታገሰች ኦቨር የእውነት ነው የምልህ። ማለት በዚህ ትግስቶች መሀል እሷ ስሜት አይነት ቤት ለቆ መውጣት እንደገና ደግሞ ጉዳዩን ሚዲያ ላይ አጀንዳ ማድረጉ ምናምን እንዳለ ሆነው፣ ግን በጣም ታግሳለች እውነት ለመናገር። ስለዚህ እኔ ብመክርህ ማለት ሁኔታዎቹን እሷን የመካስ ጊዜ ብታደርገው እውነት ትክክል ነኝ ብዬሽ አስባለሁ። አሁን ነገሮቹን አሁን የምታስረዳበት መንገድ እልህና አሁን የምትመልስላት እሷን የማያሳምን ከሚሆን ይልቅ በተግባር የታሳያ ጥሩ ነው ብዬሽ ነው የማስበው። ምንም ነገር በቃ ታየ እንዳለፈ እርሹ በቃ። እንዴ፣ በህይወትሽ እኮ ብዙ ነገር ይፈጠራል። ከዚህም የባሰ ነገር እኔ ጋር ተፈጥሮ አያውቅም እኮ። አይደለም ተፈጥሯል፣ እሱን አልካድኩም። ባለፈውም ተናግሬ አለው። ግንስ የሆነ ባንደር ይኖርሃል። ድጋሚ ተፈጥሯል ያ ነገር አለበለኝና አሳየኝ፣ አምጣልኝ ያንን ነገር ማስቆም ወይም ደግሞ መስመር እንዳለኝ ለማንም መጣው ላለውም ሰው ስላሳየው ይመሰለኝ አሁን ላይ እንደዚህ ነው ነው ማለት ምንም እኮ አንቺ ጋር እኮ በወሬ ነው እያመንሻለሽ። እሷ በነገረችሽ ነገር የሆነ ሰንበዴ ባወራሽ ነገር እያመንሻት ጥንቅላትሽን እየተብርሽላለሽ። ሩታ እንዴ ወሬ ነው እንጂ በመላለስ አይችልም ነበር። የሆነ መስመር ቢኖርህ ትናንትና ያንን ነገር በጣም በሰክች። ለነገሮች መልስ የምትሰጥበት መንገድ ፍጹም ስህተት ነው። ለነገሮች ውሳኔ የምታደርግበት ነገር በጣም ሁል ጊዜ ይችልች፣ እውነት ደክማለች፣ እውነን ለመናገር በጣም በጣም ደክማለች። ስለዚህ አንተ አሁንም የምንናገረው ነገር ሁልጊዜ ሁሉም ሳይሆን እንደን አንዳንዴ ስሜታዊ ሆኖ እሱ እንደዚህ ነው ምናምን ይል ይችላል። እኔ ግን አብረሽ ነገር ስህተቶች ሊኖሩ ይችላሉ። ነገር ግን ከነጠነት ጋር ያለህ ነገር ሙሉ ለሙሉ መቋጨት ነው በቃ የሚሆነው። የምትፈልገው እሱ አንዳንድ ትኩረትና ትኩረትን እሷ ላይ ብቻ እንድታደርግ ነው። ትኩረትና ትኩረትን እሷ ላይ ከዚህ በፊት የነበሩት እነ ዳኒ ለማ ነገ የራሳቸው ነገር ሲመቻችላቸው አሪፍ ሲሆንላቸው ተቀንጥሰዋል። አሁን እኮ የሉም እዛ እዛ ቦታ እኮ የሉም፣ አላየናቸውም፣ አልተናላላቸው ከዚህ ያሉበት ሁኔታ አሁን እኮ በተቃራኒ ሆኗል። ሁሉም ነገር እኮ እንዳልነበር ሆኗል። ጸጌ ይቅርታ ጠይቃለች። ቢ ማሰብም ማወቅም ያለብን ነገር አንደኛውና አንደኛው ነገር ለሁለቱ መፍትሄ የሆነ ሀሳብ ማቅረብ ነው የሚጠበቅብን እንጂ እንደሚሰማው ሁለቱ ቃ ይነጋገራሉ እንጂ ፍላጎት አለ መናገር የለበትም

ነገሩ ሁሉ እየሄዱ እንትን ማድረግ ምን ነው ነገር መንገዶችን ማመቻቸው ወይ ገንዘብ ሰጥቻቸው ይህን ነገር አታድርጉ ብዬ ነው እንተምለው እና አይደለም። ነገር ምን እንደዚህ አይነት ነገሮች አሁንም ተደጋጋሚ ጊዜ ነው እያየን ያለን። እኔ አልዋሻችሁም። አሁንም ተደጋጋሚ በተደጋጋሚ ነው እያየን ያለን ተደጋጋሚ እየሆነብን ነበር። እውነት እንትኑን ማሰልቸቶ ነበር እንጂ እያየን ያለ ነው ነገር። እውነቱን ለመናገር በጣም በጣም ቦሪንግ እና በጣም በጣም ተመሳሳይ ነገር በቃ ኦልሬዲ ትታረቃላችሁ። በቃ አንድ ቅርታ ታደርግልሀለች ልጅቷም መልሳ፣ አንተ እዛ ስታስ ትገኛለህ። በሷ የሚመጣው ነገር የእልህና የእንትኑ ነገር ነበር አንተን እንትን ለማድረግ እንጂ ያን ያህል ገፍታ አይደለም። ወዲያው ነበር የቋጨችው ካስታወስ፣ አንተ ብዙ መንገዶችን ሄዳ አንተ ስትል ከይሳ ጋር ምናምን መታ ለማስቀናት ሞክራ ነበር፣ ግን ወዲያው ላይ የቋጨችው ለአንተ ስትል። ስለዚህ ቤተሰብ ሳይሰማ አንደኛ ነገር እሷ እዛ ድረስ ያልሄደችው ቤተሰብ ጋር ያለልችበት ነገር ምክንያት አላት። ገባረ ያራቃችበት ፍላጎት ስላላማለት ቢያስታርቃቸው እናንትና ቢልብጊዳቸው ጥሩ ነበር፣ ነገር ግን መፍትሄ ከሌለው ለፍላጎት እንደዛ ነበር ፍላጎት አይደለ። እንተነጋግረናል፣ ኦኬ፣ እናገኛታለን፣ አንድ ላይ እናገኛታለን ተባብለናል። ግን እሱን ካንስላ አርገ የራስን ሙድ ማራመድ ለምን? ነገ ነገር እንደማይፈጠር በምን እርግጠኛ ነኝ? ምንስ ማረጋገጫ አለኝ? ነገ ደሞ አንዱ አመታ እየየየ ስትል ሄደ እሷ አንሽሩ ከዛ አንቺ የራስሽ ጉዳይ እንደማትለይ በምን እርግጠኛ ነሽራን አንድ ነገር ልንገር፣ ሁልጊዜ ከኔ ሁሉ ነገር ፐርፌክት ልጠብቂ አቺም ገባሽ። ስህተቶች ይኖራሉ። እነዛን ስህተቶች ያረምሽ ነው እንጂ ነገ ከነገ ወዲያ ባትስታታት ምን አውቃለሁ ይባላል እንዴ? አይባልም ነገም ልሳሳ እችላለሁ አሁን በቃ እንዲህ ተነጋገራችሁ በእንደዚህ መንገድ ተለያያችሁ በዚህ ነገር ምን ተነጋገራችሁ ግን ይዋል ይደር እንጂ ይሄ ነገር መፍትሄ ማግኘቱና መቋጠቱ አይቀርም የሆነ አስታራቂ ይገባል ሁለተኛ ነገር እስኪ አሁን አሁን ደግሞ እስኪ በአዲስ ነገር ያለ አስታራቂ መፍትሄ አንዳንዴ እነዚህ አስታራቂዎችም እኮ መታ ይሰርቃሉ የነሱንም ዝና ወይም ደግሞ የነሱን ትኩረት ያገኛሉ፣ ይሄዳሉ። የሚያጣሉትም እንደዛ ናቸው። ነገር ሲጣሉ ግን ወይ ነገር ሲፈጠር ግን የሉም። በወዳጅ የመሰሉ ሲጠሩ የነበሩ ሩታ ዘመዴ ነች፣ እንዲነች እንደዚህ ነች፣ ወገኔ ነች ስትል ነበረችው ሜሪኮ ዛሬ የለች ዝምድናውንም ቆርጧለች ጉዷም አይደለም የምትገባቸው አይደል? ስለዚህ አንድ አንድ ሊያዝም ሊጨበጥም የማይችል በጣም ብዙ ጉዳዮች አሉ። ስለዚህ የት ናቸው እነዚህ ሰዎች? አሁን እንደዚህ ስትከፊ ወይ ደግሞ እንደዚህ ትቶኝ የሉም እነዚህ ሰዎች እና ለአንቺ ለአንቺ ያለው አንድ እና አንድ ብቻ ነው፣ በቃ እሱ ነው። ስለዚህ አንተ መፍትሄ መፍጠር ያለበት አብርሃም፣ እነዚህ ሰዎች አሁን ብጠራቸው የሉ ዙሪያ አይደሉም። እንደ ጓደኛ እንደ አማካሪ መስላሉ እንጂ የሉም በቃ መፍትሄን መፍጠትና መፍጠር የምትችሉት እናንተና እናንተ ናችሁ በቃ በመሃል በቃ አድርጉት በቃ ለመጨረሻ ጊዜ በቃ ማንም ሳይገባ እናንተ መታረቅ ሞክሩ ለመረዳት አንተ ደግሞ አሁን በስሜትነት እንትን ለማድረግ ሳይሆን በቃ አሁን ትናገር በቃ ለመስማት ለቅም ስትይ ቆኔ ሌላ ቦታ ሌላ ሀገር ሄድኩ ነው የምታስመስቢው ሩታ አይደለ? አብረን ነው ነው አብረን ነው ምናምን ብለህ መውጣት አብሮ መሆን አይደለም። ሆኖም አያውቅም በታሪክ። አንድ ሰው መግባባት ሲችል አብሮ ከሚኖረው ሰው ጋራ ችግሮችን መፍታት ሲችል ያኔ ነው አብሮ መሆን፣ ያኔ ነው አብሮ መኖር። አንደርስታንድ አርገው፣ በደምብ ካልገባክ በደምብ ቆም ብላ አስብበት። እ በጣም ሀይለኛ ስሜታዊነት ነው እያየሁ ያለው። ስለዚህ አሁን እኮ ይኸውልህ እሷ ጋር የባህሪ ለውጥ የምንም ሊኖር ይችላል ከአንተም ከመበደልህ ከማጥፋት በላይ ማለት ነው። ስለዚህ አሁን በጣም መረዳት ነው ያለበት። ለነገሩ አንተ ወ- በጣም ፈጣን መልስ መስጠት ያለብን ተረዳ፣ ታዳምጣት፣ በቃ ለእሷንም የሆነውን ነገር ነው ማድረግ ያለብን። ትሪ ታድጋት፣ በቃ ባለችበት ተንከባከባት። ልታይ ካልፈለገች ኦልሬዲ እዛ ላለችበት ሁኔታ ጠይቀህ፣ ፈልገህ ደርሰበት ማንንም ጠያቂ እና አስተርጓሚ ሳትፈልግ ሲጀመር፣ አስተርጓሚ ነበር እንደተናገረችው ስትፈልግ ነበር። የት ነው ያለችው፣ የት ነች ምናምን ታውቃለህ። አፈላልገህ አግኝተሃት፣ ለእሷ የርክ መፍትሄ ነው መስጠት ያለብህ፣ ለእሷ የሚሆነው ነገር ማድረግ ነው ያለብህ። እየተጠጋ ሳታይህ ነገሮቹን አሟልጠ የሚያስፈልጋትን የቅርታ፣ የምትሄድበትን ነገር ሚዲያም ላይ ሳ ለማንም ሳታስረት፣ ኦኬ ቢዝነሱ ነው ቢዝነስ ነው ሪል ላይፍን የምታሳይበትን መንገድ እስኪ፣ ቢዝነስ ነው ትክክል ነህ ግን አልተጠቀምኩበት። ሁሉም ሰው ከአንተ ጎን ሊሆን አልቻለም። አንተ ክፋት እኮ የለም አውቃለሁ። ከዛ ሺህ ልጅ ጋር ያለህን ነገር በሰላም አለመፍታት ግን ሰዎች በዛ መንገድ እየተረዱታል ሰዎች እየተረዱ ያ ነገር ደግሞ እሷም ላይ ተጽዕኖ ሊያሳድር ነው። ስለዚህ ጊዜህን ሰጥተህ በቃ እሷን መንከባከብ ነው ማድረግ ያለብህ። እኔ አስቀድሜ አንዲት ሐኪም ያደረሰችኝ መልዕክት፣ ከዚህ ቀደም አስቀድሜ ሆርሞን ለውጥ ሊኖር ይችላል ነገሮች። ስለዚህ አሁን ምንም አይነት ነገር ቢፈጠር እሷን መንከባከብ ነው ያለብህ። ለሌሎቶች፣ ፖዘቲቭ ለሆኑ ነገሮች፣ ተቃራኒ ለሆኑ ሀሳቦች መግፋት ነው ያለብህ። አስቀድመን ስንናገር ነው ስለዚህ አሁን እዚህም ላይ ራሱ እያየው ያለው አንተ የራስን ነገር ማስረዳት እንጂ የእሷን ያለችን ነገር መቀበልና እሺ ማለቱ ላይ አሁንም ይቀራል። እንደ ባፈሽ ትለዋለ እንጂ አሁንም ይቀራል። ሞቲቪ ያለህን ሞቲቭ እያየሁት እና እኔ ከየትኛውም ሳይድ ያለያስኩበት ዋናው ነገር ነገ መታረቃቸው አይቀር ነገር ሰላም መውረዱ አይቀር ከባቸው። ግን ፕሊስ ተመልካቾች የእውነቴን ነው የምላችሁ፣ የኔም የእነሱ ሞዴንሶች ሳይድ አትያዙ። ግድ የላችሁ በእኔው ንባችሁ በቃ አውቃለሁ፣ ልቧ ተጎድቷል አውቃለሁ፣ አዝናለች ኦልሬዲ የጠገባ መሆን ባለበት ሰዓት አልሆነም። ግን በቃ ሳይድ አትያዙ። በቃ መፍትሄ ሊኖር የሚችለው በቃ እናንተ፣ እኔ የምነገራችሁ በቃ ሳይድ አትያዙ። ግድ የላችሁ አሁን ኮሜንት ላይ በጣም አያለሁ። አሁንም በጣም ብዙ ብዙ ነገሮች አለ በስሜታዊነት የመጣ ነው፣ እናንተ ጋር ይገባላል። ግን እንደዛ ባይሆን በጣም አሪፍ ነው። ምንድን ነው በቃ ከሁለቱም እንትን ሳትሉ የሚያስታርቀውን ሀሳብ ነው መስጠት ያለባቸው። ከእነሱ መለየት ማንም የሚጠቀም የለማ። ነገ አንድ ፍሬ ያፈራል። ነገ ከእነሱ እኮ አንድ ሰው ይፈታል ከይሳ ጋር ምናምን መታ ለማስቀና ቢሆን መልካም የሚሆነው አስታራቂ ሀሳብ የሚነሱ ሀሳቦች እናንተ የምታነሱትና አስቀድማችሁ ትረዱታል። በቃ ሩታንም እናደንቃታለን። ቤተሰብ ጋር ላሌሌችን ጉዳዩን ይዛ ጣቷዋላይ ቀለበቱም አለ ኦልሬዲ ፍላጎት አላት። መታ እያገኘች ነው። ስለዚህ ነቅ እስኪ አሁን ሽማግሌ ሳይገባ ታርቃችሁ በቃ ተመልካቾቹን ካሱት። ይሄን በጣም የሚወዳችሁን የሚያፍቅራችሁን ተመልካች በቃ ካሱት። እዚህ ድረስ ተመልክታችሁ ሀሳብ አስተታችሁ እንደሰጣችሁ በጣም አመሰግናለሁ። አሁንም አስታራቂ ሀሳብ እንስጥ ነው የምንለው ነገር ግን ብዙ መረጃዎች ወጡ እያልን ብናወጣ ከንቱ ነው። ስለዚህ አብርሃም በእርግጠኝነት ይቅርታ እንደምትጠይቅ ተስፋ አድርጋለሁ። ተንበርክካ ይቅርታ እንደምትጠይቃት ተስፋ አድርጋለሁ። ይህ እርግጠኛ ነኝ፣ እውነቴን ነው የምላችሁ። እርግጠኛ ነኝ። በእርግጠኝነት እንደምትክሳት ተስፋ አድርጋለሁ። ያለ አስታራቂም እንደምትታረቁ 100 ፐርሰንት እምነት አለኝ። ስለዚህ አሁን ቀጣይ ጊዜህን ቢያንስ እስከምትወልድ ድረስ እሷን የመረዳትና የመንከባከብ ጊዜ ይሆናል ብዬ በጣም ተስፋ አድርጋለሁ። ኤኒሃው በጣም አመሰግናለሁ። እኔ ያለ የአየሁትን ምልከታ ይሄ ነው። እስከ መጨረሻው እውነት እንደዚሁ ያስቀጥልላቸው። አሁንም ውስጣችሁ ንጹህነት ነው ያለው። መፈላለግ አለና አንድ ላይ እንድትሆኑ ነው የምንመኘው። አመሰግናለሁ ሱራዛ ስል እና በቃ ነጋ ሳውቃለሁ፣ ነገርን እንዳገኝ የምትፈልገው ነጋ ሳውቃለሁ። ደህና ሁን፣ ቻው ወዳጅ የመሰሉ ሲጠሩ ነው። መፍትሄን መፍጠትና መፍጠር የምትችሉት እናንተና እናንተ ናችሁ በቃ በመሀል በቃ አድርጉት በቃ ለመጨረሻ ጊዜ በቃ አድርጉት እስኪ ማንም ሳይገባ እናንተ ለመታረቅ ሞክሩ ለመረዳት አንተ ደግሞ አሁን በስሜታይነት እንትን ለማድረግ ሳይሆን በቃ አሁን ትናገር ይውጣላት በቃ አጥፍታለች በቃ ለመስማት ለምን አትሞክሩ እንጂ የምናይበት ስሜታይነት ነው እያየው ያለሁት በትክክል በጣም ኃይለኛ ስሜታዊነት ነው እያየሁ ያለሁት። ስለዚህ አሁን እኮ ይሁን እሷ ጋር የባህሪ ለውጥም የምንም ሊኖር ይችላል ከአንተም ከመበደል ከማጥፋት በላይ ማለት ነው። ስለዚህ አሁን በጣም መረዳት ነው ያለበት። ለነገሩ አንተ በጣም ፈጣኝ መልስ መስጣት ያለብህ ተረዳት፣ አዳምጣት። በቃ ለእሷ የሚሆነውን ነገር ነው ማድረግ ያለበት። ትሪት አድርጋት፣ በቃ ባለችበት ተንከባከባት። ልታይ ካልፈለገች ኦልሬዲ እዛ ላለችበት ሁኔታ ጠይቀህ ፈላልገ ደርሰበት ማንንም ጠያቂና አስተርጓሚ ሳትፈልግ ሲጀመር አስተርጓሚ ነበር እንደተናገረችው፣ ስትፈልግ የነበረው የት ነው ያለችው፣ የት ነች ምናምን፣ ታውቃለህ፣ አፈላልገት አግንታት ለእሷ እየሄድክ መፍትሄ ነው በስጠት ያለበ ለእሷ የሚሆነው ነገር ማድረግ ነው ያለበት፣ እየተጠጋ እየሄድክ በቃ ሳታይህ ነገሮቹን አሟልተ የሚያስፈልጋትን የቅርታ የምትሄድበትን ነገር ሚዲያም ላይ ሳትወጣ ለማንም ሳታስረዳ። ኦኬ ቢዝነሱ ነው ቢዝነስ ነው ሪላይፍን የምታሳይበት መንገድ እስኪ ቢዝነስ ነው፣ ትክክል ነህ፣ ግን አልተጠቀምክም። በቃ ሁሉም ሰው ከአንተ ጎን ሊሆን አልቻለም። በቃ አንተ ክፋት እኮ የለህም፣ አውቃለሁ። ከዛ ሽልሽ ጋር ያለህን ነገር እኮ በሰላም ነው ለመፍታት የሞከርከው፣ ግን ሰዎች በዛ መንገድ እየተረዱት አይደለም። ሰዎች እየተረዱ አይደለም። ያ ነገር ደግሞ እሷም ላይ ተጽዕኖ እያሳደረ ነው። ስለዚህ ጊዜህን ሰጠ፣ በቃ እሷን መንከባከብ ላይ ነው ማድረግ ያለብ እኔ አስቀድሜ አንዲት ሐኪም ያደረሰችኝ መልዕክት ከዚህ ቀደም አስቀሚ ሆርሞን ለውጥ ሊኖር ይችላል ነገሮች ስለዚህ አሁን ምንም አይነት ነገር ቢፈጠር እሷን መንከባከብ ነው ያለብህ። ለሌሎቶች ፖዘቲቭ ለሆኑ ነገሮች፣ ተቃራኒ ለሆኑ ሀሳቦች መግፋት ነው ያለብህ አስቀድመን ስንናገር ነበር። ስለዚህ አሁን እዚህም ላይ ራሱ እያየሁ ያለሁት አንተ የራስን ነገር ማስረዳት እንጂ የእሷን ያለችን ነገር መቀበልና እሺ ማለቱ ላይ አሁንም ይቀራል። እንደው በአፍ እሺ ትለዋለህ እንጂ አሁንም ይቀራል። ሞቲቪ ያለህን ሞቲቭ እያየሁት ነው እና እኔ ከየትኛውም ሳይድ ያልያዝኩበት ዋናው ነገር ነገ መታረቃችሁ አይቀር፣ ነገ ሰላም መውረዱ አይቀር። ገባችሁ? ግን ፕሊስ ተመልካቾች የእውነቴን ነው የምላችሁ፣ የእኔም የእነሱ ሞዴንሶች ሳይድ አትያዙ፣ ግዴላችሁ በእኔውንባችሁ። በቃ አውቃለሁ፣ ልቧ ተጎድቷል፣ አውቃለሁ፣ አዝናለች። ኦልሬዲ የጠገባ መሆን ባለበት ሰዓት አልሆነም። ግን በቃ ሳይድ አትያዙ። በቃ መፍትሄ ሊኖር የሚችለው በቃ እናንተ እኔ የምነገራችሁ በቃ ሳይድ አትያዙ፣ ግዴላችሁ አሁን ኮሚኒቲ ላይ በጣም ያለው አሁንም በጣም ብዙ ብዙ ነገሮች አነሳ እንትናላለሁ እና ከስሜታዊነት የመጣ ነው፣ እናንተ ጋር ይገባላል። ግን እንደዛ ባይሆን በጣም አሪፍ ነው። ምንድን ነው በቃ ከሁለቱም እንትን ሳትሉ የሚያስታርቀውን ሀሳብ ነው መስጠት ያለባችሁ። ከነሱ መለየት ማንም የሚጠቀም የለማ። ነገ አንድ ፍሬ ያፈራሉ። ነገ ከነሱ አንድ ሰው ይፈጠራል እና ቢሆን መልካም የሚሆነው አስታራቂ ሀሳብ፣ የሚነሱ ሀሳቦች እናንተ የምታነሱትና አስቀድማችሁ ትረዱታላችሁ። በቃ ሩታንም እናደንቃታለን። ቤተሰብ ጋላ ሌለችም ጉዳዩን ይዛ ጣቷ ላይ ቀለበቱም አለ። ኦልሬዲ ፍላጎት አላት፣ መታ እያገኘችው ነው። ስለዚህ ነቅ እስኪ አሁን ሽማግሌ ሳይገባ ታርቃችሁ በቃ ተመልካቾቹን ካሱት። ይሄን በጣም የሚወዳችሁን የሚያፍቅራችሁን ተመልካች በቃ ካሱት። እዚህ ድረስ ተመልክታችሁ ሀሳብ አስተታችሁን ለሰጣችሁኝ በጣም አመሰግናለሁ። አሁንም አስታራቂ ሀሳብ እንስጥ ነው የምንለው። ነገር ግን ብዙ መረጃዎች ወጡ እያን ብናወጣ ከንቱ ነው። ስለዚህ አብርሃም በእርግጠኝነት ይቅርታ እንደምትጠይቅ ተስፋ አድርጋለሁ። ተንበርክካ ይቅርታ እንደምትጠይቃት ተስፋ አድርጋለሁ። ይህ እርግጠኛ ነኝ፣ እውነቴን ነው የምላችሁ። እርግጠኛ ነኝ። በእርግጠኝነት እንደምትከሳት ተስፋ አድርጋለሁ። ያለ አስታራቂም እንደምትታረቁ ሀንድረድ ፐርሰንት እምነት አለኝ። ስለዚህ አሁን ቀጣይ ጊዜህን ቢያንስ እስከምትወልድ ድረስ እሷን የመረዳትና የመንከባከብ ጊዜ ይሆናል ብዬ በጣም ተስፋ አድርጋለሁ። ኤዲሃው በጣም አመሰግናለሁ። እኔ ያለ የአየሁትን ምልከታ ይሄ ነው። እስከ መጨረሻው እውነት ፍቅራችሁን እንደዚሁ ያስቀጥልላችሁ። አሁንም ውስጣችሁ ንጹነት ነው ያለው መፈላለግ አለና አንድ ላይ እንድትሆኑ ነው የምንመኘው። አመሰግናለሁ። ሱራዛ በሻ ነበርኩ ባይ